ወዬ ወዬ ሀበሻዬ ቡና አንድ ሺህ ብር ገባ ገባ። አዎ ገባ። ቀንስ ሱስን ቀንስ፣ ቀንስ ሱስን ቀንስ። እኔ ብቻ ነኝ ደህና በሰላም ጥሩ ውሎ እየዋልኩኝ እንዴት ሀብታም እንደምሆን ካልኩሌት አድርጌ ነፍሴን ማስጨንቃት እንትን ብሰራኮ እንትን ባረግኮ እንዲ ባረግኮ ከዛ ይሄን ሴፍ ባረገው ይህን ወደዚህ ባረገው ወደዛ ባረገው እያልኩኝ ነፍሴን ጭንቅ ማረጋትራ እንደምልህ እኔ ብቻ ነኝ ወይስ እንደዚህ ታደርጋላችሁ። በላው ጠጣው፣ ትርፌ ምንድነው? አጌትኩ፣ ለበስኩ፣ ትርፌ ምንድነው? ተማርኳወኩ፣ ትርፌ ምንድን ነው? ምድር ሞላልኝ፣ ትርፌ ምንድነው? ሰላም ሰላም፣ በመላው ዓለም የምትገኙ ውድ የቱ ቤተሰቦቼ ሰላማችሁ ብዝት ይበል እያልኩኝ ትኩስ ነገር ከዚህም ከዛም ለእናንተ ይመቻል፣ ወቅታዊ ይሆናሉ እንዲሁም ደግሞ ያዝናናሉ ብዬ ያሰብኳቸው ነገሮች እንግዲህ ሰብሰብ ባድርግ ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንደተጀመረው እንደምትመለከቱት እንግዲህ የኑሮ ውድነቱ በየጊዜው የተለያዩ አይነት ነገሮችን እንግዲህ ያሳዩናል ማለት ነው። ዛሬ ዘና ፈታ ብለን እንግዲህ እነዚህን ነገሮች እንግዲህ ሰዎች በምን አይነት መንገድ እየተረጎሙት እንደሆነ የሚመስለውን ነገሮች ከዚህም ከዛም ሰብሰብ አድርጌ ይዤላችሁ መጥቻላችኋለሁ ማለት ነው። እናንተ እንግዲህ ዘና ፈታ ብላችሁችን ነገር አይታችሁ የራሳችሁን ኮሜንት ስጡ እላለሁ። ያው እንግዲህ ከወደዳችኋት የተለመደችን ላይክ እንግዲህ አድርጉልኝ እንዳትረሱ። አዲስ ሲሆናችሁ ደግሞ ቤቴን ጎብኝነት አድርጋችሁ እንደተለመደው ሰብስክራይብ አድርጉልኝ እላለሁ። ቀጥታ ወደ ፕሮግራም ልግባ። ዛሬ መዝናናት ነው። መልካም ጊዜ ይሆንላችሁ። ግፌ ዋልኩት በሽሮ ላይ ለአንዲት ቀኗ ዱለት ብዬ ዛሬ ጠኔ ሲጠናብኝ ከየት ላምጣት አባብዬ? እረ ተይ ሽሮዬ፣ ከበደልኩሽ ካስቀየምኩሽ ልካስ ኧረ ዝንበል ደሟፋለኝ በለ ብዙ እንዳታወራ አብረላት ዘልቅ፣ ከቀይ ወጥ ከጥብሱ ከዱለቱ ጋር። አንተም ያለ ሽሮ ለማይሆንልህ ከልጅ በልና አስታርቅህ ሽሮ ይምጣል። ምነው አኮረብክ? እናቴ ቤት በአምባሻ በሽልጦ በፓስቲ የሚሰጠኝ ሻይ በዳቦ አግብቼም ሻይ በዳቦ እንደ ፍርፍር ምናምን እንደ በሌላ ባለትዳሮች በፍርፍር ነው እኮ የሚማረሩት ሻይ በዳቦ አልፈልግም እንደ ልጄ ነው አንቺ

እስከ ዛሬ ዋቀን ድረስ 24 ሰዓት ሞልቶኛል። እስካሁን ድረስ እርግብግቢቴን የሚያቃጥልኝ ነገር ልንገራችሁ። ቦሌ የሆነ ሽሮ ቤት ገባሁ ማለት ነው። አከሊት ሽሮ ይላል እና ከዛ ቋንጣ ፍርፍር አዘዝኩኝ። ከዛ ደግሞ በጣም ደክሞኝ ስለነበረ ሚሪንዳ አዘዝኩኝ ማለት ነው። ሂሳብ እላለሁ ስድስት ዘጠና። ለምን ስድስት ሰባ እንዴ? ሰው አለ እንዲህ። ፌንት ብሰራም ደስ ይለኛል። በእውነት ሰዎች እኔ እቺን ሰባት መቶ ብር ለማምጣት ከቱሉ ዲምቱ ሰበታ፣ ከሰበታ ሸጎሌ፣ ከሸጎሌ እንትን ቡራዩ፣ ከቡራዩ በቃ ብቻ ምን አለፋችሁ እንዲህ ስሽከረከር የዋልኩትን ውሎ ብሎ ጌታ ይድረስልኝ። አንድ ቤት ውስጥ ቁጭ አድርጌ ወጣ። በቃ እናንተ ሽሮ ቤት ብላችሁ ምንድን ነው የከፈታችሁት? ግማሽ ኪሎ የፍየል ስጋ ራሱ ብበላ እኮ የኔን ያህል አልከፍልም። እንዴ፣ ነው እኔ የአስር ዓመት ቀድሜ ያለው ጤፍ ጨመረ ብለን አናስጨንቃቸው፣ ሽሮ ጠፋ ብለን አናስጨንቃቸው። ዳቦ በሙዝ ብሉ ነው ያሉት እሳቸው። ልክ ነው እንግዲህ ያው፣ እንግዲህ ጊዜ ሆነው እንግዲህ በተለይ በሽሮ ላይ ሰው ሁሉ ይነሳባታል። ግን አሁን በጣም ዝነኛና ምርጥ ከመሆኗ የተነሳ እንግዲህ ያው 600 ድረስ ገብታለች ማለት ነው። በጣም የሚገርም ነው። ያው ጾምም ደግሞ ስለነበረ እንግዲህ ዋናው ይህን ነገር ሞቅ የሚያደርገው እሱ ሊሆን ይችላል። ለማንኛውም ግን ያው እንግዲህ ይመቻችሁ። በጣም ውድ የሆነች ምግብ ሆናለች ማለት ነው። ወደፊት ምን እንደሚቀጥል አናቅም። እስቲ ደግሞ ሌሎች ምን ይላሉ። ብርቱካን ሲወደድ ብርቱካን ትተናል። አረንጓዴ ቅሉ ሲወደድም እሱንም ትተናል። አልፎ አልፎ እንጠቀመው የነበረው አፕል ሲወደድም እሱንም ሽግፍ አርጋን ትተናል። አሁን ተረኛው አቮካዶ ይመስለኛል። ከሰሞነኛው የነዳጅ ጭማሪ ጋር በተያያዘ አንድ ኪሎ አቮካዶ ከ212 እስከ 240 ብር እየተሸጠ ነው። እና ምልላችሁ ነው ያው አንድ ጥሩ ልምድ አለን አይደል፣ አንድ ነገር በጣም ጣራ ሲነካ በአንፃራዊነት በጣም ዝቅተኛ በሆነ ዋጋ እየተሸጠ ያለውን ምርት አስበን ነው የምናሰላው። ለምሳሌ አንድ ኪሎ አቮካዶ 240 እየተሸጠ ከሆነ እና ድንች ደግሞ 50 ብር እየተሸጠ ከሆነ የምናሰላው አንድ ኪሎ አቮካዶ ለ140 ከምገዛ 5-6 ኪሎ ድንች ገዝቼ ወጥም ቅቅልም አርጌ ብበላው አይሻለኝም ብለን ነው። እና ይሄ ልምዳችን ፍራፍሬው ምንም ያክል ቢያምረንም ቢያስፈልገንም እርግፍ አርገን እንድንተወው ሳናጓመርም ደግሞ ጭጭ ብለን እንድንኖር ለኛም ለመንግስትም የጠቀመ ይመስለኛል። በአጠቃላይ ሁኔታችን በዚህ ከቀጠለ ግን እንደ ፍራፍሬ ቆጥረን ልንጠቀመው የምንችለው ብቸኛው ፍሬ የጤና አዳም ፍሬ ይመስለኛል። ምክንያቱም በቀላሉ በጣሳም በአበባ መትከያም በየቤታችን ተክለን ልናገኘው ስለምንችል ነው። ለአገራችን ግዳጅ ናት። አሁን እችን ቤት ይዤ ስገባ፣ አቤት ደስታዋ አቤት ደስታዋ ቃ በጣም በልጽገናል። በጣም በልጽገናል። አምስት ሊትር ዘይት በእቁብ ገዝተናል። ለፋሲጋ ሽንኩርት ልናይ ቆጥበናል። ቤታችን ፈርሶብን ማዶ ተጥለናል። ኧረ ኧረ በጣም በልጽገናል። ግብር እየከፈልን ለባለስልጣኖች የኤት ሸምተናል። አልበለጸኩም ካልክ አልበለጸኩም ካልክ አንተ ምቀኛል። እኔ ግን በልጽጌ አውቶቡስ ስጋፋ ቆመት አየኛለ። ምን ታደርገዋለህ ምን ታደርገዋለህ? ይኸው በልጽጌ ያለሁ ማስተርስ ተሸክሜ ዘበኛ ሆኛለሁ። በጣም በልጽጌ ያለው በባዶ ሆድ ሆኜ በአማራ አስፋልቱ ወኬን እበላለሁ፣ እንሸራሸራለሁ ትንሽ መሸት ሲል በክሪስማስ አምፖል እየተንሸራሸርኩ ከረፈደ ገባኝ። ውሎ እያደረ መበልጸጌ ነው። ውሎ እጄ ላይ ያለውን ይህንን ብርቱካን አይናችሁ አፍጦ ብታዩትም እንኳን ካፍታ ቅጽበት ኋላ መጥቼ ድጋሚ ቅድም ያያችሁት ብርቱካን አይደለም። ልብ ብዬ ሳየው ነበር ለካሎሚ ብዬ በዋሻችሁ አቁም ብሸመጠት ላሞኛችሁ ብዬ እኔን አድርጌ ብልጥ በፍጹም አይደለም እንዳትፈርዱ፣ አደራ እኔ ነኝ የማውቀው ከውሸቴ ጀርባ ያለውን መከራ። አሁ እንግዲህ አንዳንድ ነገሮች ያው በኖርዝ አሜሪካን በተለያዩ አለማትም ላይ አሉ፣ እናውቃለን። እንግዲህ ያው ሴል የሚባል ነገር አለ አይደል? በምግብ ቤቶች በሱፐርማርኬቶች አካባቢ ነገሮች ረከስ ሲሉ ወደዛ ዘንበል ወደዚህ። አሁን እቺ ነገር ኦልሞስት ወደ አዲስ አበባ እየገባች ነው ማለት ነው። ሰውም ይሄ ነገር እየገባው ስለሆነ ትንሽ ነገሮች ወደ ሲሉበት ሉበት ሱንጣል እያደረገ ወደ ሌላ ይሄዳል ማለት ነው። በጣም ጥሩ። ያው እንግዲህ የኑሮ ዘዴ ማለት ይሄ ነው። እንግዲህ በብልሃት መኖር ማለት እንደዚህ ነው። ነገሮች መቀነሳቸው አይቀርም። በዛ ሰዓት ያንን ነገር መጠቀምና ያው ተጠቅመውም ደግሞ መዝናናትም። ለምሳሌ ፍሩቶቹን አንዱ ቢቀር አንደኛው ይሳካል። ስለዚህ በአንዱ አንዱ መተካካቱ ተፈጥሮም ስለሆነ በጣም ደስ ይላል። መቼም ነጋዴም ሆነ ማን ቢያሸንፍ በገንዘብ መጫን ተፈጥሮ ደግሞ ራሷ ራሷን እንግዲህ ታሸንፋለች፣ እንዲ ይረክሳል። አንዳንድ ነገር ከመጠን ያለፈ ይበዛና ማለት ነው። ስለዚህ ይሄ ነገር ደግሞ ያው ለዳዋ ህብረተሰብ በጣም ጥሩ ነው እንላለን። እንግዲህ እግዚአብሔር ይህን ነገር ሰርቶልናል፣ ምንም ማድረግ አይቻለን። እስቲ ደግሞ ሌላ ደግሞ ምን ይላል እስቲ፣ ወደ ኖርዝ አሜሪካ ውስጥ ደግሞ ጠጋ እንበል ትንሽ እውቁ የቡጁምቡራ ፈላስፋ ሊፓሊሜ ዜምጤጤ ስለ ኢትዮጵያኖች ክፋት ሲናገር ምን አለ? ጉማ ዙጉጎ ጎማሂ። ምን ለማለት ፈልጎ ነው? ኢትዮጵያ ውስጥ ስትቸገር፣ ሲከፋ፣ ስታዝን፣ ስትወርቅ ማንም ዞር ብሎ አያይም። አዲስ አበባ ሆነ ግን ብትፈሳ ጅጅግ ያለው ሰው ዞር ይላል ማለት ነው በጣም ችግር ላይ ነኝ፣ ችግር ላይ ነኝ። ኖርዝ አሜሪካ ድረሱልኝ፣ በቃ ችግር ላይ ነኝ። እህቶቼ ወንድሞቼ፣ በጣም ተቸግሬያለሁ፣ የሆነ ጨንቆኛል። በሰው ሀገር ማለት ነው። የምበላው እንኳን ከእነ የለም ምንም ያለኝ ነገር የለም። እጄ ላይ ምንም ሁሉም ነገር ባዶ ነው ያለሁት እና እባካችሁ፣ እባካችሁ ድረሱልኝ። በቃ በናድ ቤት ነገ ማስከኞ ነው ማለት ነው ከምሽቱ አስራ ሁለት ሰዓት ላይ መታችሁ ማለት ነው እባካችሁን አስተባብሩልኝ። መማርዬ በእግዚአብሔር ስም ጠይቅሻለሁ። በሉል እግዚአብሔር ስም ነው የምጠይቅሽ። በቃ አትተውኝ፣ በቃ አትጨከኑብኝ። በጣም እኮ ነው ጥራ ጨነቀኝ። በሰው አገር ላይ ነው ያለው ዝም በላው እንኳን የለኝም በጣም ጨንቆኛል። በቃ ሁላችሁም መታችሁ አስተባብሩልኝ፣ ከትንሽ ከትልቅ ታዋቂ ዲክቶኮሮች፣ ታዋቂ ጊፍቶሮች እባካችሁ ድረሱልኝ። አረ፣ በፈጠራችሁ በፈጠራችሁ ንባችሁ አሜሪካን ሀገሩ ናችሁ የምትለምኑ ሰዎች አታሰድቡን፣ በፈጠራችሁ በጣም ነው ሚገ አሜሪካን ሀገር ይለመናል ሲባል ህዝቡ ስንት አሜሪካን ያለው ሁለት አሜሪካን አንድ ያለው እያለ ነው ህዝቡ። ለማንኛው መነገል እንገራችሁ አሜሪካን ሀገር በአሁን ሰዓት ለማኝ እየበዛ ነው፣ እጅግ ያሳፍራል። ወንዱም ሴቱም ለማኝ በጣም ፋሽን አድርጎታል። እነዛ ህይወት የሚያድኑ ዶክተሮች በወር የሚከፈላቸውን አንተ አንቺ በግማሽ ቀን ማግኘት የምትችሉበት ሀገር ውስጥ አልታመማችሁ፣ ጤነኛ ናችሁ፣ ነፍሰ ጡር አይደላችሁ፣ አዛውንት አደላችሁ፣ ድሰ በላ አይደላችሁ። በምን መለኪያ ነው የምትለምኑት? ነው ጥያቄ። ይህንን የመሰለ ወርቅ አገር መታችሁ እ በጣም ነው የሚያሳዝነው። በጣም የሚያሳዝን የሚያሳዝን ምግባር። ብዙ ሰው አሜሪካ ለማኛለሁ ወይ ሲባል እንዴ ይደነግጣል። እነዚህን እያያችሁ መለመን ጥሩ ነው ብላችሁ እንዳታስቡ። መለመን ነውር ነው። አንድ ሰው ከታመመ አይምሮው መስራት የማይችል ከሆነ አካሉ መስራት የማይችል ከሆነ ዝግጁ ካልሆነ ሰውነቱ፣ ነገሮች ሁሉ በቃ መስራት የማይችል ሰው ይለምን እበምዳና አንድ ግድንግድ የሆነ ሰው አንድ ትልቅ የሆነ ሰው ማሰብ የሚችል ሰው ጤነኛ የሆነ ሰው እንዴት ነው ወጥቶ ሰው እንዴት አያፍርም ለመለመን? ምንም አልሆኑም በነገራችን ላይ ብዙ ሰዎች ያማቸዋል። በእነሱ ምንና እንደገጠማቸው አናቀ ምና ነው ገንዘብ ሲጠይቀ እያሰበ ነው የምሰጠውን ገንዘብ ለቢል የሚጠቀመው እያሰበ ነው የአንተ ዶላር ስንት ምን እንደሚያደርግለ ታስቦ እየጠየቀ ያመዋል ካልከኝ አንተ ነው የሚያም። ሱስ ነው፣ የልመና ሱስ ነው። መኪናው ተጋጨ መኪናው ተተጋጨ። አንቱ ቅሌታም ሽማግሌ ብር ይዋጣልኝ። ምን አገባን? ኢንሹራንስ የለውትም እንዴ? ኢንሹራንሱ አይከፍልልህም እንዴት? አይነት አይ ያወጣ ውሸታም ፈጣጣ ልመና ነው። አንድ ወር ሳይሞላ በ54700 ሸቅላ ሄዳ ያቺ ወርቂቱ የምትባሏ ሄለን ወርቅዬ ነው የምትሏት። አሁን ደግሞ እርሷ ማለት ነው እሷን ተከልለው ጊፍት ሲቀዘቅዝበት መኪና የተጋጨው ብለው ያንን የተጨመዳደደ እና የወረደ የረጋገፈ በሽበት የጃጀ ፀጉሮትን እያሹ ቁጭ ብለው የኢትዮጵያ ሕዝብ ብር ከፍ የኢትዮጵያ ሕዝብ እዳለበት እንዴ? እንዴት እንዴት ነው የሚያስቡት እርሶ ሰውዬ? አይኔ ውጡ፣ ለማኝ ጥንብ ሽማግሌ ማንም አይሰጡትም። በህግ አምላክ አንድ ሰው ለኝ ሰው የብር እንዳይሰጥ። የእናንተ ደግሞ የዋህነት በዛ። እንብርን የምሰጡ ሰዎች ኢንሹራንስ ይኖራቸዋል። ኢንሹራንሳቸው ሲቀጥል ደግሞ አልተጋጩ አልተጋጩ፣ አደጋም አልደረሰበትም። አደጋ ደረሰብኝ ካሉ ደግሞ ማስረጃ እንፈልጋለን፣ እንዴት እንደተጋጩ፣ ለምን እንደተጋጩ፣ በምን ምክንያት እንደተጋጩ፣ ማን እንደገጩት። እርሶና ነ የገጩት? እነዛ ናቸው የገጩት። ምን አይነት መንገድ ላይ ስትሬቱ ሃይዌይ ነው ወይስ ስትሬት ላይ ነው? የት የት ቦታ እንደተጋጩ ጠቅላላ ማስረጃ ከላይ እስከታች እንፈልጋለን። አለቀ ለቀቀ። ያንን ነገር ሳያቀርቡ እንዲህ ብለው ከዚህ በኋላ መታው የኢትዮጵያ ህዝብ መኪና ተጋጨው ብር አዋጡልኝ ቢሉ ወየው ወሎ ትርሶ። ሰው ሰውዬ ደሞትንማ አልሞት ያሉ ጥንብ ሽማግሌ ምንም አይነት ስራ ሳልሰራ እንደዚህ ቁጭ እንዳልኩ ማለት ነው ገንዘብ የማገኝበት ነገር እየፈለግኩ ይሻላል። አሁን እንግዲህ እንደምትመለከቱት በኖርዝ አሜሪካ በተለይ እንግዲህ እነዚህ ሰዎች ብዙ ጊዜ ያው በሶሻል ሚዲያ ላይ የሚመጡ እንግዲህ እንደ ቀልድ የምንውሰዳቸው እንጂ አንዳንድ ሰዎች እንደ ቢዝነስ ነው ያደረጉት ይሄን ነገር ማለት ነው ልመናውን ሶሻል ሚዲያ ላይ ገንዘብ እንደዚህ ሆኛለው ምናምን እና በብዛት የሚታየው ምንድን ነው ምንም ቢሆን ኑሮ ውድነት ቢከብድ በየትኛውም አለም ላይ ነገር ግን አሁን ደግሞ ሲስተሟ ምንድን ነው ማለት ነው ዚች ቲክቶክ ላይ ቁጭ ብሎ እንግዲህ መለመን ነው ስለዚህ ብዙ ሰው ደግሞ ያው እንግዲህ የዋህ ነው ይሰጣል ስለሚሰጥ ያለችንም ስለሚያካፍል ይህንን መጠቀም ያደረጉ ደግሞ በጣም ብዙ ሰዎች በኖርዝ አሜሪካ እየተፈጠሩ ነው ከዚህ በፊትም አቅርቤላችኋለሁ አሁን ደግሞ እንግዲህ ያው እየባሰ እየጨመረ ነው የሚነቃ ይነቃል የማይነቃው ግን ስቲል ይሰጣል ማለት ነው እስቲ እናንተ ደግሞ ምድሮ የምታደርጉት እንደዚህ አይነት ነገር ሲያጋጥማችሁ የራሳችሁን ሀሳብ ስጡበት እያልኩ እንግዲህ ወደሚቀጥሉ አጃ ቂጣ ታውቃለህ? የሚበላ እንደዚህ የሚባል አላቅ። ገብስ ቆሎ አላቅ። የቡላ ገንፎ አለቅ የጤፍ እንጀራ ታውቃለህ የሚጠጣ በስትሮ ነው የሚጠጣ ወይስ በስትሮም ትጠጣዋለህ፣ በማንካም ትጠጣዋለህ እንደ ሾርባ። አታውቅም ጀራ የሚባል የሚጠጣ? ወይ ጎግል ማድረግ አለብኝ። ብዙ አለ የሚጠጣ። ስንዴ ዳቦ ታውቃለህ የሚበላ ዳቦ? አውቃለሁ። ዳቦ ከመቼ ጀምሮ ነው የምታውቀው? ጀምሮ ነው ጀምሮ ዳቦ ዳቦ ከመሆኑ በፊት ምን ነበር? አላውቅም። የኑሮ ውድነት ያመጣ የአህያ ማባያ አመድ ነው። ሚጥሚጣ እውነት እንግዲህ ቀይቀረዋ ያ ነ ኑሮ እንድንለስተህ ማግኘት ስትጀምር ከራስህ በላይ ላንተም የሚያስቡ ለቃልህ ታምነው ግቡ ካልካቸው ገደል የሚገቡ አንተ ካለህ ካጠገብህ ብዙ ወዳጅ ነው ሚኖርህ። ነገር ግን አንተ ከሌለ ሕይወት ፊቷን አዙራ፣ ችግር ከሆነ የቀረ እመነኝ፣ ይርቆሃል አትጠራጠር፣ ይሸሸዋል እንኳንስ ከልባቸው ውስጥ ቁጥርህን ከስልካቸው ላይ ቦታ እንዳይዝ ያጠፉታል። ስለዚህ አትኩራ በአጃቢ ብዛት ጸጸት ነው የራቁ ዕለት አትመን ሰውን በሙሉ እውነት ነው በሬ ካራጩ ይውላል መባል ነው ታዲያ እምነትህን በአምላክህ አርገን ተስፋህንም በሙሉ በፈጠረህ ላይ አውለህ ላትረታህ እጅ ላትሰጥ ላለመውደቅ ታገል እንጂ አንዴ ከወደክማ ዘመድ ወዳጅ መታዘብ ምን ሊረባ ምን ሊበጄ ሰምታይኛል ሰላማችሁ በሰጠኸው መጠን ምላሽ አታገኙ በወደድከውም ልክ መወደድ አትችልም። አያስብልን ብዙ ያሰብክለት ምንም አይግረም። ዓለም እንደዚህ ናት። አንተ ግን ስትሰጥ ለመቀበል አይሆን። ምላሽ ለማይሰጥህ አድርግ ችሎታህን ለሚያስ ለሚያስፈልጋቸው አካፍል ያለህም ፍቅር ይተርፋል ከነሱ አጸፋው አዎ ውድ የትብ ቤተሰቦች በእውነት እናመሰግናለን እነዚህን ገጣሚዎቻችንን እንደነሱም እንዳሉት እንግዲህ ምንም ነገር እንግዲህ ማጣት ምንም ቢኖር በዚህ ሰዓት ላይ ህብረተሰቡ አብሮ መፋቀር፣ መስማማት፣ ለአንዱ ለአንዱ መረዳዳት እንግዲህ ይሄ ግዴታ እና ባህላችንም ስለሆነ በዚህ ውስጥ ያለፍን በዚህ ህይወት ውስጥ ያለፍን ሰዎች ደግሞ መልሱን ከእግዚአብሔር የምናገኝ እንደሆነ ሁላችንም የምናውቀው ነገር ነው እና ዓለም በዚህ ዓለም ላይ እንግዲህ ምንጊዜም ተመሳሳይ ወይም እንግዲህ አንድ አይነት የሆነ ሌቭል ይዛ አትሄድም። ውጣ ወረድ ያለባት ነው። ስለዚህ መፈተንም ሊሆን ስለሚችል እንደዚህ አይነት አጋጣሚ ሲመጡ የኑሮ ውድነቱም ሲከብድ አንዳንዴ ለእግዚአብሔር ሰጥቶ እንግዲህ የሚቀጥለውን ደግሞ ተስፋ በማድረግ መኖር ይሻላል ላለው ለዛሬ ያዘጋጀሁላችሁ ፕሮግራም ይሄን ይመስላል ማለት ነው። ከተመቻችሁ የተለመደችዋን ላይክ አድርጉልኝ ማለት ነው። እንዳትረሱ፣ ላይክ ላይክ ላይክ። በተረፈ አዲስ የሆናችሁ ሰብስክራይብ አድርጉ፣ ኮሜንታችሁ አይሌን እያልኩ ልሰናበታችሁ። እንደተለመደችው አንዲት ነገር ጠብ አድርጌ የሌላያችሁ። መልካም እንግዲህ ጊዜ የሆንላችሁ ደህና ሁኑልኝ። ሰው ወረኛ ነው። ድሃ ስትሆን ኧረ እሱ መች ስራ ይወዳል ይለዋል። ሀብታም ስትሆን ኧረ ይሄ እኮ ባዳም ልኮ ነው ይለዋል። ስትወፍር ኧረ እሱ እኮ ሲበላ ጣቱን ለጥቂት ነው የሚስተው ይለዋል። ስትከሳ ኧረ ኤች አይ ቪ ዞት ነው ይለዋል። ስትቀላ ዲቃላ ይለዋል። ስጠቁር ደግሞ ሀያ ዓመት ሙሉ ነው እኮ ፀሐይ የሞቀው ይለዋል። ምን አገባህ? ልብህ ንጹህ ይሁን እንጂ ሰው ምንስ